በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዓይነ ጥላ ክፍል ሶስት ከሰው የማያግባባ ዓይነጥላ። ሰው አልባ ሕይወት አልባ የሚያደርግ የእጮኛሞች፣ የባለ ትዳሮች፣ የጓደኛሞች ፈተና። ወዳጆቼ በክፍል ሁለት ሴቶችን መልከኞችን እና ወንዶችን ዓይነጥላ እንዴት ባለ የፈተና ስልት ትዳር አልባ በማድረግ ከትዳር ዓለም እንደሚያርቃቸው ለትዳር የሚጠይቃቸውን ሰው እንዴት እንደሚመልስባቸው ተመልክተናል። በዚህ በክፍል ሶስት ደግሞ ሰውን ከሰው ስለማያግባባ ሰውን ከሰው ስለሚያጣለው በመጨረሻው ህይወት አልባ ስለሚያደርገው ዓይነጥላ እንመለከታለን። የአባቶቻችን አምላክ ምስጢሩን ይግለጥልን። ብዙዎች ይህን ያህል በአጋንንት ለምን ፈተናለሁ? አጋንንትማ በእኔ ላይ ስልጣን የለውም ይላሉ። አጋንንት በንስሐ ተወስኖ የማይኖር ሰው ላይ፣ በጸሎት ተግቶ የማይኖር ሰው ላይ፣ በቅዱስ ቁርባን መለኮታዊ ጸጋ የማይኖር ሰው ላይ፣ በጾም በስግደት ያልበረታ ሰው ላይ ሁሌም አጋንንታዊ የበላይነት አለው። አጋንንት አይዘናጋም። የተንኮል ስራውን በአግባቡ ያውቃል። እኛ አንድ ሳምንት ብንጸልይ ለአንድ ወር ጸሎት እንተዋለን። ጸሎታችንም በስጋዊ ስራ ምክንያት እግዚአብሔር የማያውቀው የለም እያልን ጸሎት የማንጸልይ ሰነፎች ነው። እግዚአብሔር የሚያውቀን ስንጸልይ ነው። እግዚአብሔር መከታ፣ ከለላ የሚሆነን በጸሎት ወደ እርሱ ስንጮህ ነው። ይህንን ባላደረግንበት አግባብ አጋንንት የህይወት ግብግብ ቢገጥመን አይደንቅም። አጋንንት እኛን በተለያየ ነገር በመዋጋት የእግዚአብሔር ሰው እንዳንሆን፣ መንፈሳዊ ጸጋዎችን እንዳናገኝ፣ በተሰጠን እንዳንጠቀም የማበላሸትና የማኮላሸት ሥራ ይሠራል። ምክንያቱም አጋንንታዊ ጥንታዊ ሥራው ነውና። ወዳጆቼ አጋንንት እኛን ማሰቃየት፣ ሕይወታችንን ማበላሸት በእኛ አልተጀመረም። መተናኮል በእኛ እየተለማመደ አልኖረም። ይልቁንም በሰማይ ቤት የአዳምና የሔዋንን የሰማይ ሕይወት የማጨለም ልምዱን ይዞ ነው ወደ ምድር መጥቶ በእኛ በአዳምና በሔዋን ልጆች አጋንንታዊ የበቀል መከራውን የሚያሸክም። ከዚህ ጥንታዊ ክፉ ጠላታችን ጋር ለመዋጋት የፈተና ስልቱና ተንኮሉን ማወቅ ለእኛ የማንቂያ ደወል ስለሆነ፣ የክፋት ጠባዩን ስናውቅ ነው ለመዋጋት የምንችለው። ተንኮሉን ስናውቅ ነው የሕይወታችንን መሠረታዊ ችግር የምናውቀው። ተንኮሉን ስናውቅ ነው አጋንንትን ከስም በላይ በሆነ የተንኮል ተግባሩን የምናውቀው ስለ አጋንንት ውጊያ ስንነጋገር ገድሉን ሳይሆን ተንኮሉን እንድናውቅ ነው። እንግዲህ ይህንን ክፉ የህይወት ጠላት ይዘን ነው ተዘናግተን የምንኖረው። ተወዳጆች ሆይ ከዓይነ ጥላ አስከፊና መጥፎ ጠባይ አንዱ ሰዎችን ከሰዎች ጋር አለማግባባት ተንኮሉ ነው። በተለይ ከቤተሰቦቻችን ጋር፣ ከትዳር አጋራችን ጋር፣ ከሥራ ባልደረባችን ጋር፣ ከእጮኛችን ጋር፣ ከጓደኛችን ጋር በምክንያትና ያለ ምክንያት እንዳንግባባ ያደርገናል። ካልተግባባን ደግሞ መስማማት አንችልም። ካልተስማማን ደግሞ አብረን መቀጠል አንችልም። ስለዚህ መራራቅን፣ መለያየትን እንደ መፍትሄ እንወስዳለን። ይህ በውስጣችን አሸምቆ የኖረው ዓይነ ጥላ አንዳንዱን እንኳን ከሰው ከራሱ ማያግባባው። ወዳጆች፣ ስንት ሰዎች አለን? የራሳችንን ባህሪ የማናውቅ ስንት አለን? ወጥ የሆነ ባህሪ ሳይኖረን እንደ በጋና እንደ ክረምት ለሰው የሚሞቅና የሚቀዘቅዝ ያልታወቀ ባህሪ ያለን። ዓይነ ጥላ በሰዎች ውስጥ ያለመግባባት ሴራን የሚሰራው በሁለት መንገድ ነው። አንደኛው ከማሕፀን ወይም ከልጅነት በመዋረስ ጠባያችንን በማቃወስ የሚጠቀምብን ሲሆን፣ ሁለተኛና የብዙዎቻችን ችግር የሆነው ከጊዜ በኋላ የመጣብን አላስፈላጊ የባህሪ መገለጫችንን በመጠቀም ነው። ወዳጆችን እግዚአብሔር ከሰጠን ጸጋዎች ውስጥ አንዱ የባህሪ ጸጋ ነው። ይህም ከሰው ተግባብተን ተስማምተን የምንኖርበት ትልቅ ጸጋ ነው። ሰው ይህን ጸጋ ሲያጣ ከማንም ጋር መግባባት አይችልም። የሰው ልጅ ባህሪ እንኳን ሰው ግሩማን የሚሆኑ የሚያስፈሩትን አራዊትን ማግራት፣ መግዛት ብሎም አብሮ መኖር ያስችለዋል። ይህንን የቅድስና ጸጋችንን ያኔ በገነት ጸጋችን ሲገፈፍ ጥለ ነው ስለመጣን ዛሬ በራሳችን መልካም ባልሆነ ባህሪ ተጠቅተን ተሰቃይተን ሰውንም ስናሰቃይ እንታያለን። እግዚአብሔር ለእኛ ለሰው ልጆች ቅዱስ ነኝና እናንተም ቅዱሳን ሆኑ ብሎ የቅድስና ባሕርይን እንድንላበስ አክብሮ ሰጥቶናል። ዘሌዋውያን 19 ቁጥር 2። ከልጅነታችን የሚዋረሰን ዓይነ ጥላ ለወደፊት ተንኮሉ እንዲመቸው ከልጅነታችን የጭቅጭቅ፣ የጠብ፣ የኩርፊያ፣ የእልከኝነት፣ የእምቢተኝነት፣ የአልሸነፍ ባይነት እኔ ያልኩት ካልሆነ በማለት የራሱን የጠባይ መገለጫ ውስጣችን በማስረጽ ነውጠኛ ሰው ያደርገናል። እነዚህን ያልተለመዱ ባህሪ ይዘን እናድግና ከፍ ስንል ለራሳችን የራሳችን ባህሪ ግራ እስኪገባን ድረስ ከሰው ጋር ጥሩ ተግባቦት እናጣለን። ለዚህም ነው አንዳንዶቻችን ጥሩ መንፈሳዊ ሰው ለመሆን እንፈልግና መንፈሳዊ ጠባይ ግን አይኖረንም። ዓይነጥላው በስውር የራሱን የክፋት ባህሪያት በእኛ ውስጥ ያሳድጋል። ቤተሰቦቻችን ጠባዩ ነው እርሱ ወይም እርሷ ከልጅነት ኃይለኛ ነው ወይም ናት እያሉ ስለ ለባህሪያችን ዕውቅና እየሰጡ እናድጋለን። ራሳችንን ችለን ከሰዎች ጋር ከጓደኛና ከቤተሰቦቻችን ጋር በፍጹም መግባባት አንችልም። የእኛ በሚመስል ግን በዓይነ ጥላው ባህሪ ስም ይሰጠናል። ሁለተኛው ድንገት የባህሪ ለውጥ እናመጣለን። ሳናውቀው የኃይለኝነት፣ የቁጣና እኔ ያልኩት ወደሚል አደገኛ የባህሪ ጥንውት ውስጥ እንገባለን። ከዛማ በሆነው ባልሆነ መቆጣት፣ መነጫነጭ የዘውትር ስራችን ይሆናል። ይህ የባህር አስከፊ ገጽታችን ወደኛ የሚመጡትን መልካም ነገሮች ያሳጣናል። ዓይነጥላው እኛ ላይ ቁጭ ብሎ በቁጣ መንፈስ ማኅበራዊ ተግባቦታችንን ማቃወስ ይጀምራል። የሚያሳዝነው ዓይነጥላው ሰዎች የተናገሩንን መልካም ነገሮች ገልብጦ በማሰማት በሌላ አቅጣጫ በመተርጎም ለጠብ ይጋብዘናል። ለዚህም ነው አንዳንዶቹ አንቺ ነገር ማጣመም ነው የምትችዩ የሚባሉት። እጮኛሞችን ደግሞ ገና በጓደኝነት ጊዜያቸው ከሁለት አንዱ ላይ ያለው ዓይነ ጥላ በቃላት፣ በንግግር፣ በፍላጎት፣ በምርጫ እንዳይግባቡ እንዳይስማሙ ያደርጋቸዋል። ይህ አለመግባባት እየዋለ ሲያደር ብሎም ሲከር በቀላሉ ያለማንም ግን በዓይነ ጥላው ጣልቃ ገብነት መለያየት ውስጥ ይገባሉ። እየተዋደዱ እየተላመዱ በባህርይ በሚመስል አለመግባባት ስንቱ ለመለያየት በቅቷል። የስንቱ የእጮኝነት ሕይወት በዓይነ ጥላ ስውር ደባ ፍቅር አልባ ሆኖ ተቀሽቷል። የሚያሳዝነው በእጮኝነት ጊዜ የሚፈጠረው አለመግባባት፣ ጭቅጭቅ ለሁለቱም ልክና አሳማኝ የሆነ ምክንያት አድርጎ ያሳያቸዋል። ታረቁ ሲባሉ እምቢኝ አሻፈረኝ ይላሉ። እጮኛሞችን ዓይነ ጥላው ማለያየት ሲፈልግ ከሁለት አንዱ ድንገት ባህሪው ይቀየራል። ያልተለመደና አዲስ የሚመስሉ ነገሮችን ያሳያል። በዚህን ጊዜ መደባበር፣ መናናቅ፣ መቀዛቀዝ በመሃላቸው ይፈጠርና ወደ ሌላ የጠረጠር ድምዳሜ ውስጥ ከቷቸው ይለያያቸዋል። የሚዋደዱ የሚፋቀሩ ጮኛሞች ለሰው ግራ እስኪሆን ድረስ ለምን እንደማይግባቡ ለምን እንደሚጨቃጨቁ አያውቁ። በተለይ ዛሬ ጥሩ ጊዜ እናሳልፋለን ብለው ከተቀጣጠሩ በመሃል ድንገተኛ አለመግባባት ይፈጠርና ተጨቃጭቀው ይለያያሉ። ነገሩ ካለፈ በኋላ ነው ከሁለት አንዳቸው ጥፋታቸው የሚታያቸው። ዓይነጥላው የልቡን ካደረሰ በኋላ ነው ጥፋት ያለውን ፍንትው አድርጎ የሚያሳያቸው እየተዋደዱ በፍጹም በነገሮች መግባባት የማይችሉት የዛሬን ፍቅርና የነገን ትዳር በማይወደው በዓይነጥላው ምክንያት ነው። ይህ አይነት ባህሪ ዓይነጥላው በባለ ትዳሮች መሃል ለጠብ ብሎም ለመለያየት ይጠቀምበታል። ሚስት ለባል አንድ ነገር ከነገረችው ባልሆዬ ሚስት ባላሰበችው ሳይሆን ፍጹም ባልገመተችው መንገድ ተርጉሞ ለጭቅጭቅና ለጠብ ያደርገዋል። በባል ውስጥ ያለው አይነ ጥላ የሚስትን ንግግር እንደ ህንድ ፊልም ተርጓሚ ገልብጦ ያሳየዋል። ሚስቱን እንዳያምናት እንዲጠራጠራት ያደርገዋል። ይህ ደግሞ ለአይነ ጥላው ለመለያየት መሠረት የሚጥልበት አንደኛ መንገዱ ነው። ሚስት ላይ ያለው አይነ ጥላ ደግሞ ባል ገና ቤቱ ገብቶ ሰውነቱን እንኳን በአግባቡ ሳያሳርፍ አይነ ጥላዋ እሳት ለብሶ እሳት ጎርሶ ይጠብቀዋል። በማግባቷ የተበሳጨው አጋንንት በመለያየት ለመደሰት ትንታግ ምላሱን ባል ላይ ይዘረጋል። ባለም ይናገራል፣ አሊያም ይመታታል። አብሮን በስውር የኖረው አይነ ጥላ በትዳራችን መሃል በጠብ በጭቅጭቅ የፍቅር ጠንቅ ይሆናል። አይነ ጥላ ያለባቸው ባለትዳሮች በጠብ ጊዜ ተናግረው አይወጣላቸውም ወይም ተሳድበው አይረኩም። እየተርገፈገፉ ስሜታቸውን፣ ቁጣቸውን መቆጣጠር አይችሉም። አባቶች ቁጡና ኃይለኛ ሰው ሞት ቢያስነሳም አይደንቅም ይላሉ ወዳጆቼ ከመቼውም በበለጠ ሁኔታ የትዳር ፍቺ በዘመናችን በስቷል። የማያረጋጋ መንፈስ ተሸክመን የተረጋጋ የትዳር ሕይወት መኖር አልቻልንም። ብዙዎች የትዳር አጋራቸውን ችግር ዓይነጥላቸው ከፍ አድርጎ እያሳያቸው ቢፋቱ የተሻለና ሰላማዊ ሕይወት የሚኖሩ አስመስሎ እያሳሰባቸው ለፍቺ ይዳርጋቸዋል። ዓይነጥላ እርስ በርስ አላግባባ ብሎን ቢያፋታን ምን ዓይነት ጥላዊ ጥቅም ያገኛል ብንል አንድ ትዳራችንን በማፋታት ይለያየናል። ሁለት በቅዱስ ቁርባን ካገባን ቅዱስ ቁርባናችንን ያፈርሳል። ሦስት ልጆቻችንን ይበታትናል። አራት ቤተሰብ ከቤተሰብ በመለያየት ያራርቀናል። አምስት የትዳር በረከታችንን ያሳጣናል። ስድስት በትዳር ፍቺ ምክንያት መንፈሳዊ ሕይወታችንን ችግር ውስጥ ይከታል። ሰባት ግላዊ ሕይወታችንን ያቃውሳል። ስምንት ሌላ ትዳር እንድንይዝ በማድረግ ሰማያዊ ክብራችንን ያሳጠናል። ዘጠኝ ለዘላለም ትዳር ጠል ሆነን እንድንኖር ያደርገናል። አስር የተስፋ መቁረጥ ሕይወት ውስጥ ይከተንና ዘማዊ ጠጪ ሰካራን በማድረግ ለተመሰቃቀለ ሕይወት ይዳርገናል። አሥራ አንድ ልጆቻችንን በአግባቡ እንዳናሳድግ ያደርገናል። አሥራ ሁለት የትዳራችንንና የልጆቻችንን ደስታ በማሳጣት ለከፋ ሕይወት ይዳርገናል። ወዳጆቼ፣ ይህ ሁሉ የሕይወት ጣጣ ባለመግባባት የሚመጣ ነው። የትዳር ጠንቅ የሆነው ዓይነጥላ የጣላቸው ብሎም ያለያያቸው እንኳን ሽማግሌ አጳስ ቢመጣ የማይታረቁ፣ ጸጸቱና ቁጭቱ የሚመጣው ትዳሩ ሲፈርስ ልጆቹ ሲበተኑ ነው። በአንድ ወቅት ከሚስታቸው ጋር በመጣላታቸው ሰላማቸውን ያጡ ካህን የቤት ጠባቸው ወደ ውጭ ወጥቶ ዘመድ ጎረቤት ተሰብስበው አስታረቋቸው። ግን ሳምንት ሳይሞላ ተመልሰው ተጣሉ። ነገሩ እየከረረ ጠባቸውም ከሳምንት ወደ ዕለት ተዕለት ተቀይሮ ለሸምጋ። ያስቸገረ ታዲያ በሚስታቸው ጭቅጭቅ የመረራቸው ካህን ሽማግሌዎች ሊያስታርቋቸው ሲመጡ አባቶቼ፣ በሽምግልናው አትድከሙ። እናንተ አስታርቃችሁን ስትሄዱ አጅሬ ሹክ እያለ እየገባ ነው ሰላሜን የሚነሳኝ። ስለዚህ ከዛሬ ጀምሮ ሚስቴን ሳይሆን ያን ስማ የጠሬ መናጤውን ታግሼ ይኖራለሁ እንጂ ሌላ ምን አደርጋለሁ? አሉ ይባላል። እኚህ ካህን ቢያንስ የትዳራቸውን ጠንቅ በማወቅ እግዚአብሔር አንድ መፍትሄ እስኪሰጣቸው መታገሳቸው በራሱ አንድ መፍትሄ ነው። ይህ አይነት ብልሃት በእኛ ዘንድ ስለሌለ መፋታት እንደ መፍትሄ የተወሰደ ትዳሩም ተናደ። ሌላው አብሮን ተደብቆ የኖረው አይነ ጥላ ደና ስራ ጀመርኩ ብለን ስራ መስራት ስንጀመር በተለያየ ምክንያት ከአለቃችን ከስራ ባልደረቦቻችን ጋር ማጨቃጨቅ ማነታረክ ይጀምራል። በዚህ ብስጭት ውስጥ ስራውን እንተዋለን፣ አሊያም እንደተጠማመድን እንቀጥላለን። ፍቅር አንድነትን የሚጠላው አይነ ጥላ እኛ ላይ አሊያም ደግሞ አሰሪያችን ላይ በመሆን በሰውየው ባህሪ ግልጥ ጥላቸውን ይጀምራል። ተግባብተን መስራት ሞት እስኪመስለን ድረስ ያከብድብናል። በዚህ አይነ ጥላ ጠባይ በስራ ባልደረቦቻቸው ዘንድ መጠላትን እናተርፋለን። በስራ ታታሪ ብንሆንም አንመሰገንም። አይነ ጥላው በስራ ምክንያት የሚመጣልንን የእድገት፣ የሥልጣን፣ የትምህርት ዕድል ባለመግባባት ያሳጣናል። በዚህ አይነ ጥላ ጠባይ በስራ ባልደረቦቻችን ዘንድ መጠላትን እናተርፋለን። በስራ ታታሪ ብንሆንም አንመሰገንም። አይነ ጥላው በሥራ ምክንያት የሚመጣልንን እድገት የሥልጣን የትምህርት ዕድል ባለ መግባባታችን ያሳጣናል። አንዳንዶቻችን በትምህርት ሕይወታችን ከተማሪዎች ጋር መግባባት እንዳይኖረን ከሰው በማራቅ የብቸኝነት ሕይወትን እንድንመርጥ ያደርገናል። ይህ ጠባያችን ሲያድግ በነገ ሕይወታችን ላይ አሉታዊ ተጽዕኖ ይኖረዋል። ዐይነ ጥላው እጅግ ክፉ ከመሆኑ የተነሣ ከወላጅ እናት አባት ከወንድሞች፣ ከእህቶች ጋር በፍጹም ላያግባባን ይችላል ወላጆቻችንን እንደ በዳይ አድርጎ በማሳየት በአስተዳደጋችን ምንም ውለታ እንደሌለብን አድርጎ በማሳየት ቤተሰባችንን እንድንጠላ ያደርገናል። ቁም ነገር ቦታ ስንደርስ ቤተሰባችንን እንዳንረዳ በድለው እንዳሳደጉን እያሳሰበ ከቤተሰብ ያርቀናል። በእንዲህ አይነት ክፉ ጥንውት ውስጥ ገብተን ነገ አግብተን ብንወልድም ዓይነ ጥላው የዘራነውን በልጆቻችን ያሳጭደናል። ወዳጆቼ በየትኛውም ህይወታችን ከተፈጥሮ ባህሪያችን ያፈነገጠ ድንገተኛ የባህሪ ለውጥ በራሳችን ላይ ስናይ ቆም ብለን እናስብ። አይነ ጥላው ከሰዎች ጋር እንዳንግባባ በማድረግ ከሰው ተገልለን ተለይተን እኔ ከሰው ጋር መኖር አልችልም ወደሚል ሳቢ ውስጥ ይከተንና ሰው በሚኖርበት ዓለም እየኖርን ሰው አልባ ያደርገናል፣ ሕይወታችንንም ባዶ ያደርግብናል። ከሰው ተግባብተው መኖር ያቃታቸው ሰዎች ብቸኝነትን እንደ መደበቂያ ዋሻ ያደርጉታል። ብቸኝነት ሲበስ ደግሞ ለአእምሮ ህመም፣ ለሥነ ልቦና ችግር፣ ብሎም ለእብደትና ራስን ለማጥፋት ይዳረጋል። ስለዚህ ባለ ትዳሮች፣ እጮኛሞች፣ ጓደኛሞች በመሐላቸው ውሃ የማያነሳ አለመግባባት ሲፈጠር ቆም ብሎ ማሰብ መታገዝ፣ ነገሩን በመንፈሳዊ ዐይን በመቃኘት ማጤን አለብን። ራሳችንን መግዛት፣ የቁጣ የንጭንጭ ባሕርያችንን ለመግታት ከሞከርን ዐይነ ጥላው ወደ ከፋ ደረጃ ያደርሰን። መንፈሳዊ ሰው መሆን አንዱና ትልቁ ጥቅም መለኮታዊ ዋስትና ጥበቃ ማግኘት ነውና በመንፈሳዊ ሕይወታችን ከበረታን ሰልፉ የኛ ነው፣ ድሉም የእግዚአብሔር ነው። ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።